በምዕራብ ወሎ ግንባር ህዝባዊነቱ የጎላ ድል ተመዝግበዋል። አገዛዙ ቁልፍ ወታደራዊና የፖለቲካ ሰዎቹን አጥተዋል።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 የአሥመራው መንግስት በወደብ ጉዳይ ግልጽ አቋም አስቀምጠዋል። ለድርድር የከፈተው በርም የብልጽግናውን አገዛዝ ጦረኝነት ማጋለጫ ስልት መስሏል። ለመሆኑ ከቆረጣ ዲፕሎማሲ ወደ ማሳጣት የተሻገረው የአሥመራው መንግስት ሰሞነኛ እንቅስቃሴዎች ምንድን ናቸው? የሚለውን በአፍሪካ ቀንድ ዜና ትንታኔያችን ቃኝተነዋል። ሰላም ጤና ስጥልን። ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው።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 ከ75 በላይ የብልጽግና ጥምር ጦርና ወታደራዊና የፖለቲካ አመራር እርምጃ ተወስዶበታል።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 ይህም ከወልዲያ ቀጥሎ የተሰጠው ሌላኛው የፕሮፓጋንዳ ገጽታና ሁለተኛው ትዕዛዝ ሆኖ ተመላክተዋል። አድማጭ ተመልካቾቻችን ምርጫችሁን ጣና ቲቪ ስለምታደርጉ እናመሰግናለን። የዛሬ መስከረም ሃያ የእኩለ ቀን መረጃ ዜናና ዜና ትንታኔዎቻችን እንደቀጠሉ ነው። የአስመራው መንግስት በወደብ ጉዳይ ግልጽ አቋም አስቀምጠዋል። ለድርድር የከፈተው በርም የብልጽግናውን አገዛዝ ጦረኝነት ማጋለጫ ስልት መስሏል።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 ክብራትና ክብራን ቤተሰቦቻችን ለእኩለ ቀን የተሰናዱት መረጃዎቻችን የተከታተሏቸኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር